አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ድረስ ሰላም ጤና ይስጥልኝ። ክቡራትና ክቡራን፣ የተወደዳችሁ ና የተከበራችሁ አድማጭ ተመልካቾቻችን ለዕለቱ የያዝናቸውን ዜናዎች ወደ እናንተ እናደርሳለን። በቅድሚያ ማረስተ ዜና በአማራ ክልል በመንግስት ኃይሎችና በፋኖ ኃይሎች መካከል እየተካሄደ ያለው ውጊያ ዛሬም ተጠናክሮ የቀጠለ ሲሆን የአገዛዙ የጦር ኃይል እና የኮማንዶ እዛዛዡ ሌትናንት ጀነራል ሹማ አብደታ የሀገር ትርጉም ያልገባቸው ጸረ ሰላም ኃይሎች ከውጭ ጠላቶች ጋር በመተባበር ኢትዮጵያን ለማዳከም እየሰሩ ነው ሲሉ ከሰዋል። የፋኖ ኃይሎች በበኩላቸው በአገዛዙ ሰራዊት ላይ በደፈጣ ና በፊት ለፊት ውጊያ ከባድ ጉዳት ማድረሳቸውን አሳውቀዋል። ቀዳሚ መረጃችን ነው። የደቡብ ሱዳን ጦር ወደ ኢትዮጵያ ክልል 30 ኪሎ ሜትር ድረስ ዘልቆ በመግባት ጥቃት መፈጸሙ ተሰማ። የብልጽግናው አገዛዝ የአገር ዳር ድንበር የሚጠብቀውን የመከላከያ ሰራዊት የአገሪቱን ዜጋ ለመጨፍጨፍ በሀገር ውስጥ ባሰማራበት በዚህ ወቅት የደቡብ ሱዳን ኃይል ድንበር ጥሶ በመግባት የኢትዮጵያን ሰንደቅ ዓላማ አውርዶ የደቡብ ሱዳንን ሰንደቅ ዓላማ ሰቅሎ ማውለብለብ መጀመሩ ተሰምቷል። በዜናችን ያዝንላችሁ። ሌላኛው መረጃችን ነው። መከላከያ ሰራዊቱ በሀገሪቱ በአራቱም አቅጣጫ በግዳጅ እየተካሄደ ስላለው ወታደራዊ አፈሳ ምላሽ ሰጠ። ፋኖ ድሮን ከነ ፓይለቱ መታን ብሎናል የሚለውንም በመግለጫው ላይ አክሏል። ሌላኛው መረጃችን ነው። የእስራኤል ተጠባባቂ ወታደሮች የጋዛን ጦርነት በመቃወም ድምፃቸውን እያሰሙ ነው። እስራኤል በጋዛ እያካሄደች ያለው ጦርነት እያዘገመ ቀጥሏል። የተቃውሞ ድምጾች ግን መበረከታቸውን ቢቢሲ ዘግቧል። በዜናችን ይዘነዋል። ውድና የተከበራችሁ አድማኝ ተመልካቾቻችን ከላይ ባርእስተ ዜና ያሰማናችሁንና ሌሎች ተጨማሪ መረጃዎችን ይዘናል። ይህ ኢትዮ ዜና ነው። አብራችሁን ቆዩ። የደቡብ ሱዳን ጦር ወደ ኢትዮጵያ ድንበር ሰላሳ ኪሎ ሜትር ጥሶ በመግባት ጥቃት መፈጸሙ ተሰማ። የብልጽግናው አገዛዝ ሰራዊቱን በከተማና በገጠር በሀገሪቱ ውስጥ ለሚፈጽመው ጭፍጨፋ ባሰማራበት በዚህ ወቅት የደቡብ ሱዳን ጦር ጥሶ በመግባት የኢትዮጵያን ሰንደቅ ዓላማ ወርዶ የራሱን ሀገር ሰንደቅ ዓላማ ሰቅሎ ማውለብልብ ጀምሯል ሲል የዜና ምንጫችን ዘግቧል። ባለፉት የብልጽግናው መንግስት የአገዛዝ አመታት የኢትዮጵያ ድንበር ተጥሶ ክብሯ ፈርሶ ጎረቤት ሀገራት እንደፈለጉ መሬት ቆርሰው ዜጎቿን ገለው ወርቅ አፍሰው የሚወጡበት ሀገር ሆናለች። ነጻነቷን ከሱዳን በመገንጠል ያወጀችው ደቡብ ሱዳን የአገርነትና ሌላ የማጥቃት አቅሟን እየለካች ያለችው በኢትዮጵያ ላይ ተደጋጋሚ ጥቃትን በመክፈትና ድንበር ጥሳ በመግባት ሲሆን፣ በዚህም በጋምቤላ ክልል ዲማ ወረዳን በኃይል በሚያዝ ወርቅ ስታፍስና ኢትዮጵያውያን ስትገድል እንደነበረ በፓርላማ ላይ ጭምር ለጠቅላይ ሚኒስትሩ በጥያቄ መልክ ሲቀርብ እንደነበርም ይታወሳል። ጉዳዩ ላይ አገዛዙ ምላሽ ያልሰጠ ሲሆን በሰሜኑ ጦርነት ተወጥሬ ነው ድንበር የተደፈረው የማለት አዝማሚ ያለው ምላሽን ከዚህ በፊት በብልጽግናው ካድሬዎች ሲሰጥ ነበር። አሁን ደግሞ ይችው ደቡብ ሱዳን ዳግም ወደ ኢትዮጵያ ዘልቃ ገብታለች፣ ኢትዮጵያውያን ላይም ጥቃት ከፍታለች ነው የተባለው። በጥቃቱ የጋምቤላ ክልል ላሪ ወረዳ አስተዳዳሪ ክፉኛ ቆስለው ሆስፒታል መግባታቸውንም የዜና ምንጫችን ምንጮች ነገሩኝ ሲል ዘግቧል። ከትናንትና ልጅ ጀምሮ የኢትዮጵያ ሉዓላዊነት ድንበርን ተሻግረው ጥቃት የከፈቱት የደቡብ ሱዳን ወታደሮች በላሪ ወረዳ አስተዳዳሪና የፌዴራል ፖሊስ አባላት ላይ ጥቃት ከፍተው ከፍተኛ ጉዳት አድርሰዋልም ተብሏል። በዚህም ከፌዴራል ፖሊስ በተጨማሪ የጋምቤላ ክልል አድማ በተና የፖሊስ አባላት የሞትና የአካል ጉዳት ደርሶባቸዋል። በክልሉ የላሪ ወረዳ አስተዳዳሪ ከፉኛ ቆስለው ጋምቤላ ሆስፒታል መግባታቸውንም ምንጮች ተናግረዋል። የፌዴራል ፖሊስና የክልል ፖሊስ የጸጥታ አባላትም ጥቃቱን ተከትሎ አካባቢውን ለቀው ወጥተዋል። መከላከልም አልቻሉም ተብሏል። የሀገር መከላከያ ሰራዊቱ እስካሁኑ ሰዓት ድረስ የደቡብ ሱዳንን ወታደሮች ከኢትዮጵያ ድንበር ለማስወጣት አለመንቀሳቀሱ የተነገረ ሲሆን፣ በይፋም የሰጠው ምላሽ የለም ሲሉ የአካባቢው ነዋሪዎች ተናግረዋል። ደቡብ ሱዳን ወታደሮች የኢትዮጵያን ድንበር ጥሰው በመግባት ጥቃት ብቻ አልፈጸሙም። በጋምቤላ ክልል በላሪ ወረዳ የኢትዮጵያ ሰንደቅ ዓላማ በማውረድ የደቡብ ሱዳን ባንዲራ መስቀላቸውን ነው የአካባቢው የዜና ምንጮች የተናገሩት። የብልጽግናው አገዛዝ በኢትዮጵያ ሉዓላዊነት ላይ ላለመደራደር የፈጸመው መሀላ ተራ ነገር ሲሆን ሱዳንና ደቡብ ሱዳን የሚወስዱትን መሬት ማዕድንና ሀብትን ጭምር በደላላነት የሚያሻሽጥ መሆኑን በርካቶች ይናገራሉ። በአሁኑ ሰዓት የብልጽግና አገዛዝ በተለያዩ አካባቢዎች በተለይም በአማራ ክልል በገጠርና በከተማ ቤት ለቤት ጭምር እየተንቀሳቀሰ የራሱን ዜጎች የሚያሰቃይና የሚጨፈጭፍ ወታደር እንዳለው በኩራት የሚናገር ሲሆን ድንበር ጥሶ ሰንደቅ ዓላማውን አውርዶ የሀገር ክብርን ያንበረከከውና ምንም አቅም የሌለውን የደቡብ ሱዳን ወታደርን ግን መመከት አለመቻሉ እየተነገር ይገኛል። ጃችን በአማራ ክልል በተለያዩ አካባቢዎች በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው ውጊያ ተጠናክሮ ቀጥሏል። የአገዛዙ ጦሪ ኮማንዶና የአየር ኃይል አዛዡ ሌተናንት ጀኔራል ሹማ ብድታ የአገር ተርጉም ያልገባቸው ኃይሎች ከውጭ ጥላት ጋር በመተባበር ኢትዮጵያን ለማዳከም እየሰሩ ነው ሲሉ ከሰዋል። የተለያዩ አካባቢዎች የፊት ለፊት ውጊያና የደፈጣ አጥቃቶችን መቀጠላቸውን ለማወቅ ተችሏል። በትናንትና ሁለት የአገዛዙ ጦር ባፈሳ ያሰባሰባቸውን ወጣቶች አጅቦ ከመርጦ ለማርያም ከተማው ወደ ማሰልጠኛ ካምፕ ሊያጓጉዝ ሲሞክር ሾተል ማጠቢያ የተባለ ቦታ ላይ የፋኖ ኃይሎች የፈጸሙትን የደፈጣ አጥቃት ተከትሎ ጦሩ ወደ ወደኋላ ለመመለስ መገደዱን የአማራ ፋኖ በጎጃም አሳውቋል። የአዘም በማዕከላዊ ጎንደርና አርማጮ እንዲሁም በለሳ ከፍተኛ ወታደራዊ እንቅስቃሴ እንዳለ ነዋሪው ተናግረዋል። የአማራፋኖ አንድነት በጎንደር በበኩሉም ሚያዝያ ሁለት ቀን 2017 ዓም ድንዛዜ ቀበሌ ላይ ከማክሰኝት ወደ ዳጎማ ከተማ ሲጓዝ በነበረ የአገዛዙ ጦር ላይ ከባድ ጉዳት አድርሰናል ብለዋል። የብልጽግናው ጦር በዙ 23 ታጅቦ ለመጓዝ ቢሞክርም የፋኖ ኃይሎች አመቺ ቦታ ጠብቀው የደፈጣ ጥቃት በመፈጸም ከሀያ በላይ ወታደሮችን መግደላቸውን ተናግረዋል። ተመሳሳይ በበለሳ ቀጠና ከጓኋላ ከተማ አቅራቢያ ትናንትና ለሰዓታት የቆየ ውጊያ መደረጉንና በዚህም ሰብአዊና ቁሳዊ ጉዳት መድረሱን የአካባቢው የመረጃ ምንጮች ተናግረዋል። በአርማጮ የተለያዩ አካባቢዎች ዛሬም ያገዛዙ ጦር ለአሰሳ በሚል በስፋት መንቀሳቀሱን ተከትሎ ወታደራዊ ውጥረቱ በቀጠናው ጨምሯል ሲል የመረጃ ምንጫችን አክሎ ዘግቧል። በጃዊ ወረዳ ደግሞ ንጹሃን ባገዛዙ ተገልሏል ሲል የአማራ ፋኖ በጎጃም አሳውቋል። በዚህም በወረዳው አሳዛኝ ንጹሃን ጨፍጨፋ በጃዊ ወርቅ ሜዳ አንድያ አእምሮ ህመም ያለበት ወጣትን ጨምሮ አራት ሰዎች በአገዛዙ ጦር ተገሏል ተብሏል። ከቤተ ክርስቲያን ወደ ቤታቸው ሲመለሱ የነበሩ ቄስ አብርሃምና ትልቅ ሰው አንተነ ያረጋል ጋሹ በስም ያልተለየው በአገዛዙ ጦር የተገደሉ መሆናቸውን የአማራ ፋኖ በጎጃም አክሎ አሳውቋል። በሰሜን ሸዋ ዞን መራቤቴ የቀጠና ክላሽ አካባቢ ዛሬ ከጠዋት ጀምሮ ከፍተኛ የተኩስ ልውውጥ ሲደረግ እንደነበረ የታወቀ ሲሆን በሸዋሮቢት ከተማ ደግሞ የቤት ለቤት ፍተሻ እየተደረገ መሆኑን ነዋሪው ተናግረዋል። በሌላ በኩል በወልቃይ ጠገድ የሰቲት ሁመራ ቀጠና ቃፍታ ሁመራ ወረዳ እድሪስ ከተማ ትናንትና የተፈጸመውን ጥቃት ተከትሎ የተለያዩ አስተያየቶች እየተሰጡ ይገኛሉ። በወረዳው እድሪስ ከተማ በትናንትና ሁለት ታጣቂዎች ጥቃት ፈጽመው የወረዳው ቢሮ መቃጠሉን የአካባቢው የመረጃ ምንጮች አረጋግጠዋል። ጥቃቱን የከፈቱት ከአስር የሚበልጡ የተደራጁ ታጣቂዎች ናቸው ያሉት የዜና ምንጮቻችን ታጣቂዎቹ ወደ ድሪስ ከተማ ገብተው ተኩስ ከፍተው ጉዳት አድርሰዋል ብለዋል። ታጣቂዎቹ ማንነት በተመለከተ የፋኗዲሽ በቃፍታው ምራ ድሪስ ከተማ በብልጽግናው አስተዳደር ላይ ጥቃት የፈጸም ነው እኛ ፋኖች ነን ሲሉ አላፊነቱን ወስደዋል። የአካባቢው አስተዳደር ደግሞ ጥቃት ፈጻሚዎቹ ያኮረፉ የቀድሞ የፋኖ አባሎች ናቸው ሲሉ መናገራቸው ተሰምቷል። የወረዳው ቢሮ የተቃጠለበትና የሚልሻ አባላት ላይ ጉዳት የደረሰበትን ይህን ጥቃት የፈጸሙት ለማስር የሚበልጡ ታጣቂዎች መሆናቸው የታወቀ ሲሆን ከጥቃቱ በኋላ ተከዜን ተሻግረው ወደ ኤርትራ ድንበር ገብተዋልም ተብሏል። በኩል ያገዛዙ ጦር ኮማንዶና አየር ወለድ እዛ አዛዡ ሌትናል ጀነራል ሹማብደታ የሀገር ትርጉም ያልገባቸው ጸረ ሰላም ኃይሎች ከውጭ ጥላቶች ጋር በመተባበር ኢትዮጵያን ለማዳከም እየሰሩ ነው ሲሉ ከሰዋል። ጀነራሉ በዛቸው ስር ለሚገኙ አመራሮች የሽምቅ ውጊያ ሳይንሳዊ ጥበብ በሚል ለሁለት ቀናት በሰጡት ስልጠና ማጠናቀቂያ ላይ ነው ይህንን ውንጀላ ያሰሙት። ሌትናል ጀነራል ሹማብደታ ጸረ ሰላም ያሏቸው አካላት ቅዠታቸው እንዳይሳካ በየትኛውም መንገድ ለውጊያ መዘጋጀት አስፈላጊ ነው ሲሉ ለሰራዊታቸው መናገራቸው ነው የተዘገበው። መከላከያ በግዳጅ ወታደር ያፈሳው ዙሪያ ምላሽ ሰጠ። የመከላከያ ሰራዊቱ ባወጣው መግለጫ ፋኖ ስለመታው ድሮንም አክሏል። የፋኗይልም በጥቂት ጊዜ ውስጥ በመረጠው የጦር መሳሪያ እናግረን እናጠፈዋለን ያለው የመከላከያ ሰራዊቱ ዛሬም የአገሪቱን ሰራዊት በየእለቱ መስዋዕትነት የሚከፍልበት የእርስ በርስ ጦርነት አሁንም በአማራ ክልል እንዲሁም በኦሮሚያ ክልል እንደቀጠለ ነው። ትናንትና በአዲስ መግለጫ የተከሰቱት የመከላከያው ቃል አቀባይ በድሮን የገደል ነው ህዝብ የለም ሲሉ ትዝብትን የጫረ ንግግር አድርገዋል። ይህ ንግግራቸው እሳቸው ጽንፈኛ ከሚሉት ኃይል ጋር ተቀላቅለው በማንኛውም ሁኔታ ላይ የተገኘ ንጹሐንን በድሮን አብረን እንመተዋለን በጥይ ለይተን መምታት አንችልም ካሉት ከፊልድ ማርሻል ብርሃኑ ጁላ ጋር የሚጣረስ ቢሆንም የገደለው ጽንፈኛውን እንጂ ንጹሐን አይደለም ሲሉ የመከላከያው ቃል አቀባይ ተናግረዋል። ከላኪያው ቃል አቀባይ ኮሎኔል ጌትነት ቀጥለው በአማራ ክልል ከሚንቀሳቀሱ የፋኖች ጋር በተገናኘ ያነሱት ጉዳይ ድሮን ከነ ፓይለቱ ጣልን አሉን ያሉበት ጉዳይ መነጋገሪያ ሆኗል። ሰው አልባ አውሮፕላን እንዴት ከነ አብራሪው ይመታል? የሚለው ንግግራቸው የፋኖ ኃይሎች አሉን በሚል ነው በመግለጫቸው ላይ ያቀረቡት። አቀባዩ በዚሁ መግለጫቸው ላይ ሸኒ ሲሉ የጠሩት የኦሮሞ ነፃነት ጦርን ግን በሚገባው ተመቶ ከኦሮሚያ ክልል ሙሉ በሙሉ በሚባል ደረጃ እየጠፋ ነው ሲሉ ተናግረዋል። እሳቸው ይህንን መግለጫ ከመስጠታቸው አስቀድሞ ደግሞ የኦሮሞ ነፃነት ስራዊት ባወጣው መግለጫ ከሰባት መቶ በላይ የመንግስት ወታደሮችን ገድያለው ከዘጠኝ መቶ በላይ የሚሆኑትን ደግሞ አቁስያለው ይህንን የሚፈጸምኩት በአስር ቀን ዘመቻ ነው ማለቱ የሚታወስ ነው። መከላከያ ሰራዊቱ ሌላኛው ምላሽ የሰጠበት ጉዳይ ከሰሞኑ ዳግም በሀገሪቱ የተንሰራፋውን ወታደራዊ አፈሳ የተመለከተ ነው። እኛ የመልመላ መስፈርት እድሜ፣ ጤና፣ ሚዛናዊ ተዋጽኦ ጨምሮ ሌሎች የመመልመያ መስፈርቶችን መሰረት በማድረግ ማስታወቂያን በሚዲያዎች በክልል በዞንና በወረዳዎችም ተደራሽ በማድረግ ከፍተኛ ጥንቃቄ በተሞላበት አግባብ ነው መስፈርቱን የሚያሟሉ ወጣቶችን ብቻ ነው ብለዋል። በመግለጫቸው እድሜያቸው ያልደረሰ፣ የጤና ችግር ያለባቸው፣ በግዳጅ የታፈሱ ወዘተያሉ እያሉ በመከላከያ ላይ የስም ማጥፋት የሚያዙብን ከእውነት የራቁ የአፍራሾች እና የጸረ ሰላም ቡድኖች ሴራ ነው ሲሉም ተናግረዋል። አለ አቀባዩ ይህንም ብሎም የአእምሮ ህመምተኛ ለውትድርና መመልመሉን ያረጋገጠው እንዲሁም የ11 አመት ታዳጊን ጨምሮ ወደ ወታደራዊ ማሰልጠኛ ካምፕ ሲጓጓዝ መገኘቱን ያረጋገጠው መንግስታዊው የኢትዮጵያ ሰብአዊ መብት ኮሚሽን ነው። ወዳገኘ ነው መረጃ ስንሸጋገር የእስራኤል ተጠባባቂ ወታደሮች የጋዛን ጦርነት በመቃወም ድምጻቸውን እያሰሙ ነው። የቀድሞ የስለላ አላፊ ዳኒ ያቶ የጋዛ ጦርነት እንዲቆም የሚጠይቅ ደብዳቤ ላይ ከፈረሙ በሺዎች የሚቆጠሩ ሰዎች መካከል ይጠቀሳሉ። እስራኤል በጋዛ እያካሄደች ያለው ጦርነት እያዘገመ ቀጥሏል። ተቃውሞ ድምጾች ግን እየበረከቱ ነው። በቅርብ ሳምንታት ከሁለት የሰራዊቱ ቅርንጫፎች የተውጣጡ በሺዎች የሚቆጠሩ የእስራኤል ተጠባባቂ ወታደሮች የጠቅላይ ሚኒስትር ቤንጃሚን ኔትንያሁ መንግስት ውጊያውን እንዲያቆምና ትኩረቱን ስምምነት በመፈጸም በሃማስ ተይዘው ያሉ 59 ታጋቾችን ማስመለስ ላይ እንዲያደርግ የሚጠይቅ ደብዳቤ ላይ ፊርማቸውን አኑረዋል። 18 ወራት በፊት ጥቂት የእስራኤል ወታደሮች ሐማስን ማሸነፍና ታጋቾችን ማስመለስ የሚለው ጉዳይ ላይ ጥርጣሬ እንደነበራቸው ተነግሯል። ጥር ላይ የተደረገው የተኩስ አቁምና አብሮት የመጣው ከ30 በላይ የሚሆኑ ታጋቾች መመለስ ጦርነቱ በቅርቡ ያበቃል የሚል ተስፋን በብዙዎች ዘንድ ፈጥሮ ነበረ። ነገር ግን እስራኤል በመጋቢት አጋማሽ የተኩስ አቁም መጣሷንና ወደ ጦርነት መመለሷን ተከትሎ ይህ ተስፋ ጨልሟል። የእስራኤል የስለላ ድርጅት ሞሳድ የቀድሞ ኃላፊ ነበሩት ዳኒ ያቶም እስራኤል ወደ ከፋ ስፍራ እያመራች ነው የሚል ድምዳሜ ላይ ደርሰናል ይላሉ። ኔትንያሁ በዋነኛነት የሚያሳስበው የራሱ ጥቅም እንደሆነ እንረዳለን። ቅድሚያ በሚሰጣቸው ጉዳዮች ዝርዝር ውስጥ የራሱን ፍላጎትና የተረጋጋ መንግስት እንዲኖር የማድረግ ፍላጎት እንጂ ታጋቾች የሉም በማለት ይናገራሉ። የአሁኑ ደብዳቤ ላይ የፈረሙት አብዛኞቹ እንደ ያቶም ያሉ ለረጅም ጊዜ የጠቅላይ ሚኒስትሩን ሲተቹ የነበሩ ናቸው። የተወሰኑት ሀማስ መስከረም 2016 ዓ ም በእስራኤል ላይ የፈጸመውን ጥቃት ተከትሎ የተነሳው ጦርነት ከመጀመሩ አስቀድሞ በተካሄደው ጸረ መንግስት ተቃውሟቸው ላይ የተሳተፉ ናቸው። ያቶም ግን ድምጻቸውን ለማሰማት የወሰኑት በዚህ ምክንያት አለመሆኑን ይናገራሉ። ስሜን ጽፌ የፈረምኩትና በተቃውሞ ሰልፎች ላይ የምሳተፈው በፖለቲካዊ ምክንያት አይደለም፣ በብሔራዊ ምክንያት እንጂ ሉ አገሪ መንገዷን ልትስት መሆኑ እጅጉን ያሳስበኛል፣ ሲሉ ያክላሉ። በሚያዝያ ወር መጀመሪያ የወጣው የመጀመሪያው ግልጽ ደብዳቤ አንድ ሺህ የሚሆኑ የአየር ኃይል ተጠባባቂና ጡረታ በወጡ ወታደሮች ተፈርሟል። ውድና የተከበራችሁ አድማኝ ተመልካቾቻችን እኛም ለለቱ ያዝነላችሁ መረጃዎች እነዚህን ይመስሉ ነበረ። ወዳችሁና ፈቅዳችሁ ስላዳምጣችሁና አብራችሁን ስለነበራችሁ ከልብ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ቸር ያሰማን። ሰላም